ሰሜን አሜሪካ የቴክሳስና አካባቢው ሀገረ ስብከት አጭር የስራ ሪፖርት አነባለሁ። አምላከ ሰማይ ይረዳአን ወንህን አገብርቲው ንትነሳ ወንሃን ንጽሎቱ የሰማይ አምላክ ያከናውንልናል እኛም በአገልጋዮቹ ባሪዎቹ ተነስተ እንሰራለን። መጽሐፈ ነሚያ ሁለት ሀያ የቴክሳስና አካባቢው ሀገረ ስብከት በስሩ አራት ወረዳዎችና አስራ ዘጠኝ አብያተ ክርስቲያናት ያሉት ሲሆን በሺዎች የሚቆጠሩ ኦርቶዶክሳውያን ምእመናንና ወጣቶች እንዲሁም የአብነት መምህርና የነገረ መለኮት ምሁራን በብዛት የሚገኙበት ሀገረ ስብከት ነው። እነሆ ሀገረ ስብከታችን የሚመራው በሊቁና በትሑቱ አረጋዊ አባት በብፁዕ አቡነ ሳዊሮስ ሊቀ ጳጳስ ሲሆን በበጀት ዓመት አቅም በፈቀደ መጠን የተለያዩ መንፈሳዊ ማህበራዊና የልማት ስራዎችን ለማከናወን ተሞክሯል። ስለሆነም በ2017 ዓ.ም የተሰሩ ስራዎችና ለወደፊት ሊሰሩ የታቀዱትን ከዚህ እንደሚከተለው በአጭሩ እንገልጻል እናቀርባለን። በቴክሳስና አካባቢው ሀገረ ስብከት የተከናወኑ አበይት ተግባራት አንደኛ የሀገረ ስብከቱ አስተዳደር ጉባኤ አባላት በተለያዩ ከተሞች የሚገኙ በመሆናቸው ለሀገረ ስብከቱ ጠቅላላ የሥራ እንቅስቃሴ በብፁዕነታቸው ሰብሳቢነት በየሁለት ሳምንቱ መደበኛ ስብሰባ በማድረግ በተለያዩ አጀንዳዎች ላይ ሀገረ ስብከቱ በሰፊው እየተወያየ ጠቃሚ ውሳኔዎችን አስተላልፏል። ሁለተኛ በሀገረ ስብከቱ ስር በሚገኙ አጥቢያ አብያተ ክርስቲያናት የአምነት መምህራን የነገረ መለኮት ሙርና ካናት ብርቱ ጥረት በርካታ ዲያቆናትና የአሬዳውያን ደቀ መዛሙርትን ለማፍራት ተችሏል። በዚህም መሰረት ለመንበረ ጵጵስናው ጽሕፈት ቤት በቀረበ ጥያቄ መሰረት በተለያዩ ዓመታዊ ክብረ በዓላት ላይ በብፁዕነታቸው ከ23 ለሚበልጡ አገልጋዮች የዲቁናና የቅስና ማዕረገ ክህነት ተሰጥቷቸዋል። ሶስተኛ ጥንታዊትና ሐዋርያዊት የሆነችው ኦርቶዶክሳዊ ተዋሕዶ ቅድስት ቤተ ክርስቲያናችን የተለያዩ ዜግነት ላላቸው ወገኖች ተደራሽ ለማድረግ እንዲሁም በሀገር አሜሪካ ተወልደው ለሚያድጉ ልጆች ልዩ ትኩረት በመስጠት ኦርቶዶክሳዊ እምነትንና ትውፊት ኢትዮጵያዊ ታሪክና ስርዓተ አምልኮን በአፍ መፍቻ ቋንቋቸው ከማስተማር ጋር በእንግሊዝኛ ቋንቋ መደበኛ የቅዳሴ አገልግሎት እንዲያገኙ የጥምቀተ ክርስትና፣ የንስሓና የተክሊል ስርዓተ ጋብቻ እንዲፈጸምላቸው ተደርጓል። በዚሁ ልዩ ተልኮ በእንግሊዝኛ የሚያስተምሩ፣ የሚዘምሩና የሚቀድሱ የዲያቆናትን ወጣቶችን በማፍራት ከመቻሉም በላይ የሀገረ ስብከታችን ጽሕፈት ቤትና የመንበረ ጵጵስናችን ማዕከል ከሆነው ከዳላስ ደብረ እምነት ቅዱስ ሚካኤል ካቴድራል ጀምሮ በየአጥቢያ አብያተ ክርስቲያናቱ በእንግሊዝኛ የሚሰጠው አገልግሎት የሌሎች ሌሎች ሀገራት ዜጎች በጥምቀት ክርስትና ታትሞ የክርስቶስ ተዋሕዶ እምነት ተከታዮች ለመሆን ችለዋል። አራተኛ በቴክሳስ ግዛትና በሜክሲኮ ድንበር አቅራቢ በሚገኘው የኤልፓሶ ከተማ በሊቀ መላእክት ቅዱስ ገብርኤል ስም በማህበር የተሰባሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ለወደፊት ቤተክርስቲያን ለማቋቋም እንዲችሉ አስፈላጊው መመሪያና ፈቃድ እንዲሰጣቸው ለቴክሳስና አካባቢ ሀገረ ስብከት ጽሕፈት ቤት ጠይቀዋል። በተመሳሳይም በዳላስና ፎርት ዋርዝ አካባቢ በኮለን ካውንቲ ውስጥ የሚገኙ ቁጥራቸው ከሁለት መቶ በላይ የሆኑ ኢትዮጵያውያን ምመናና ምመና በቦታ ርቀት ምክንያት ለራሳቸውና ልጆቻቸው ተገቢውን ን መንፈሳዊና ማህበራዊ አገልግሎት በአቅራቢያቸው ካለ አጥቢያ ለማግኘት እንዲችሉ ቀኖና ቤተ ክርስቲያን በሚፈቅደው መሰረት ከሀገረ ስብከታችን ተገቢው ፈቃድና መመሪያ እንዲሰጣቸው በጊዜያዊ ኮሚቴ በኩል ደብዳቤ ልከዋል። እንሆ ብፁዕ አቡነ ሳውሪስ የቴክሳስና ሀገ አካባቢው ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል ከአስተዳደር ጉባኤ አባላት ጋር በሰፊው መክረው አመልካቾችን በማወየት ልዩ ዝግጅት እንዲያደርጉበት አባታዊ መመሪያና ቃለ ምዕዳን ሰጥተዋል። አምስተኛ፣ በቴክሳስና አካባቢው ሀገረ ስብከት በጎ ፈቃደኝነትና አስተናጋጅነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን አሜሪካ ካሪቢያንና ላቲን አሜሪካ ሀገረ ስብከት የሰንበት ትምህርት ቤት አንድነት ጉባኤ 25ኛው ዓመት ታሪካዊ ምስረታ አባል ከነሐሴ 23 ከ25 ቀን 2017 ዓ.ም ተምረት የሀገረ ስብከታችን ጽሕፈት ቤትና የመንበረ ጵጵስናችን ማዕከል በሆነው በዳላስ ደብረ ምሕረት ቅዱስ ሚካኤል በታላቅ መንፈሳዊ ድምቀት ተከብሯል። ይህንን የ23ኛውን ዓመት የብር ኢዮቤልዩ በዓል ልዩና ታሪካዊ ከሚያደርጉት ዋነኛ ምክንያቶች መካከል በዚህ የሚከተሉት ለአብነት ይጠቀሳሉ። ሀ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን አሜሪካ ካሪቢያን እና ላቲን አሜሪካ አህጉረ ስብከት የሰንበት ትምህርት ቤት አንድነት ጉባኤ 25ኛው ዓመት የምስረታ ልዩ በዓል በቴክሳስና አካባቢው ሀገረ ስብከት አስተናጋጅነት በፍቅርና በአንድነት የተከበረው ቅድስት ቤተክርስቲያናችን ለሀያ ሶስት ለሀያ ሰባት አመታት ያህል በፈተና ያሳለፈችው የአስተዳደራዊ ልዩነት ማለትም የሀገር ውስጥና የውጭ ሲኖዶስ የሚለው አስከፊ የታሪክ ምዕራፍ በዕርቀ ሰላም ተዘግቶ ሲኖዶሳዊ አንድነቷ ጸንቶ በመሆኑ ለየሰሜን አሜሪካ ካሪቢያን እና ላቲን አሜሪካ አህጉረ ስብከት የሰንበት ትምህርት ቤቶች አንድነት ጉባኤ ሀያ አምስተኛው አመት የብር በዓል በሀገረ ስብከታችን በድምቀት ሲከበር፣ እነሆ ለበዓሉ የተዘጋጀው ታሪካዊ መጽሔት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እርሰ መንበር ከብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ እርሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ልዩ አባታዊ ቡራኬና የስራ መመሪያ በማግኘቱ አመሯ በሰሜን አሜሪካ ካሪቢያን ላቲን አሜሪካ ሀገረ ስብከት የሰንበት ትምህርት ቤት አንድነት ጉባኤ የአምስተኛው ዓመት የምሥረታ አባል ልዩ መጽሔት በቴክሳስና አካባቢው ሀገረ ስብከት አማካኝነት የብፁዕ ወቅዱስ ፓትርያርክን አባታዊ ቃለ በረከት፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊን ልዩ መልእክት የቅዱስ ሲኖዶስ ምክትል ዋና ጸሐፊን በሳል ትምህርት እንዲሁም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ መምሪያ ዋና ኃላፊን ወቅታዊ መልእክት በአግባቡ በማስተላለፉ የአንድነት ጉባኤ ከቤተ ክርስቲያናችን ላይ ላይ መዋቅር ጋር በሀገረ ስብከት በኩል የቅርብ ግንኙነትና የስራ ትብብር ለማድረግ መቻሉን፣ ከቀድሞው በተሻለ ሁኔታ በመዋቅር ለመታቀፍ በመዘጋጀቷ በኢትዮጵያ ኦርቶዶክስ ተዋሕዶ የሰሜን አሜሪካ ካሪቢያንና ላቲን አሜሪካ አህጉረ ስብከት የሰነ ትምህርት ቤት አንድነት ጉባኤ 25 ኛው ዓመት የብር ኢዮቤሉ በዓል እንዲከበር በሰሜን አሜሪካ ካሪቢያንና ላቲን አሜሪካ አህጉረ ስብከት አህጉረ ስብከት ኅብረት ስር የሚገኘው ብፁሃን አበው ሊቃነ ጳጳሳት እንዲሁም ክቡራን ስራ አስኪያጆች በአንድነት እየተመካከሩና እየሰሩ ላለፉት ሰባት ዓመታት ሁሉንም ወጣቶች ወደ አንድ ለማምጣት ያደረጉት ያላሳለሰ ጥረት ተሳክቶና ፍሬ አፍርቶ እንዲሁም የሰንበት ትምህርት ቤት አንድነት ጉባኤ የስራ አመራር አባላትን በበኩላቸው ለሰላምና ለህብረት ባሳዩት ልባዊ ተነሳሽነትና ታዛዥነት ሃያ አምስተኛው ዓመት የምስረታ በዓል ያለ ልዩነት በጋራ ተከብሮ መታየቱ ከጥንታዊት የቤተ ክርስቲያን ታሪክ እንደምንረዳው የኦርቶዶክሳዊ እምነት አምድ የስርዓት ሃይማኖት ምንጭ የቅዱሳት መጽሐፍ እና የበዓላት ቅኑና መሰረት ነው። ጉባኤ ኒቂያ የሃይማኖታቸው የጽና ምግባራቸው የቀና የሚሆነው የሚዘክሩ በኒቂያ ከተማ የተካሄደው የመጀመሪያው የቤተ ክርስቲያን ዓለም አቀፍ ጉባኤ ነው። እንደሚታወቀው የበጀት አመቱ ጉባኤ የኦርቶዶክስ ተዋሕዶ ቤተክርስቲያን ተቋማዊ ልሳን የሆነው የመገናኛ ብዙኃን ቴሌቪዥን በተለያዩ የማህበራዊ ሚዲያ አውታሮች ትክክለኛውን የቅድስት ቤተክርስቲያንን ድምፅ በሀገር ውስጥም ሆነ በመላው ዓለም ለሚኖረው ሰፊ ሕዝባችን በትጋት በማድረስ የበኩሉን አስተዋጽኦ መወጣት ይኖርበታል ይላሉ። ከዚህ በመቀጠል ሀገረ ስብከቱ ለመንበረ ፓትርያርክ ያቀረበውን ድርሻ ብፁዕነታቸው ለብፁዕ ጠቅላይ ስራ አስኪያጅ ያቀርቡልናልኝ። ሰባት ሺህ የአሜሪካን ዶላር አመሰግናለሁ።